እና እንደምታውታው እኔ በቃ ጭቃ ነው። አሁን እንግዲህ ወር ያልሞላ ሁለት ሳምንት የቀረው ሰኔ ሚካኤል ደርሶብናል። ታቦተ ሕጉን እናዋጣዋለን ከመንበሩ ወይንስ ሳናዋጣው እንከራለን የሚለው በጣም እያሳሰብን ያለ ቢኖር፣ የሚገርማችሁ ነገር ከክረምቱ ሰው ክረምቱ ሲመጣ ደስ ይለዋል፣ እኛ ግን በጣም እየተጨነቅ እያለቅስን ያለን ከዚ ክረምቱ መምጣት ጋራ። የሚገርማችሁ በረንዳው ስላልተሰራ ሸራ ለብሰና ውስጥ የምንቀድሰው ምክንያቱም ቀጥታ ይቀዳል። መንበረ ጸበው ትሬ ነው። የሚገርማችሁ አሁን ባለፈ የዘነበው ዝናብ በቃ ሶስት አራት ሮቶ ነው ከመቅደስ የቀዳኑ ማለት ነው። በየት ገብቶ ለሁን በዚህ በበረንደው ያው በረንደው እንደምታወጡ በጣም አጭር ስለሆነ በዚያ ቀጥታ ይቀዳል ሊገባል። ቅዳሴ ማቋርጠን ውሃ የቀዳንበት ዘመን እናወቅታለ። እንግዲህ ታውቁታላችሁ። ስራተ ቅዳሴ አሉ ከተባለ ወዲያው መንቀሳቀስ እንደማይቻል ነው። እንግዲህ ህግን ህገ ቤተ ክርስቲያን የምታዘው እኛ ግን ምንም ማድረግ ስለአልቻል መጥቶ ወረደብን ቅዳሴ